እንደምንቆያችሁ የእናንተ የጭቁኖች ድምፅ በሆነው ወላይታ ታይምስ ሚዲያ የቁጫ ሕዝብ ሰብአዊ መብት እሰት በተመለከተ ዜና ይጄ ቀርብ ያለው ከእኛ ጋር ቆዩ። የቁጫ ማንነት አውልቃችሁ ጋሞ ካልሆናችሁ በቁጫ መኖር አትችሉም፣ ኬ በሚል የሚካሄድ ድብደባና እስራት ፓርቲው በጽኑ አውገዝ። የቁጫ ሕዝቦች ዴሞክራሲያዊ ፓርቲ በፓርቲው ሥራ አስፈጻሚ አባል በሆኑት ወሪት ሙሉነሽ ኃይሌ ላይ የተፈጸመውን እስርና ጥቃት አውግዟል። ወሪት ሙሉ ነሽ መታወቂያ ለማግኘት ወደ ቀበሌ ባቀኑበት ወቅት ክ የቁህ ዲፓ አመራር በቁጫ መኖር አይችልም ከ በሚል የመታወቂያ አገልግሎት ተከልክለው ታስሯል። ፓርቲው የሐሳብ ታጋዮችን በማሰር የፖለቲካ እምነታቸውን ለማጥፋት የሚደረግ ማንኛውም ጥረት የሐሳብ የበላይነት ማሸነፍ እንደማይችል አረጋግጠዋል። እነዚህ ሕገወጥ ድርጊቶች እንዲቆሙ በቅርብ ጊዜ ውስጥ የሚቻለውን ሁሉ እንደሚያደርግ ለአባላት፣ ደጋፊዎችና ለመላው ህዝብ ፓርቲው ገልጿል። ዘርፈ ብዙ የሰብአዊ መብት ጥሰትና ማኅበራዊ መድሎ በጋሞ ዞን አመራሮች በተደጋጋሚ እየደረሰ እንደሆነ ጠቁመዋል። ፓርቲው በመግለጫው በጋሞ ዞን የመንግሥት የሥራ ኃላፊዎች አበረታችነት በቁጫ ሕዝብ ዴሞክራሲያዊ ፓርቲ አባላት ላይ የበቀል ጥቃት እየተፈጸመ ይገኛል ከብሏል። ፓርቲው አብነቶቹ ብዙ ቢሆኑም በአንዳንድ የፓርቲያችን አባላት ላይ የተፈጸሙት ተግባራት አስቀያሚና በብርቱ መወገዝ ያለባቸው ናቸው ከብሏል። ከሐሰት ክሶች መካከል በወላይታ እና ጋሞ መካከል ጦርነት አውጃቸዋል እንዲሁም የወላይታ ዲቻ እግር ኳስ ቡድን ማሊያ ለብሳቸዋል የሚል ይገኝበታል። በተለይም ጥቃቶቹ የማንነት ዕውቅናና የራስ አስተዳደር መዋቅር ጥያቄዎችን በሚያፍኑ ግለሰቦች ትዕዛዝ አማካኝነት የሚፈጸሙ እንደሆነ ኦዴፓ ገልጿል። ቁጫ ብሔረሰብ በዞን ደረጃ ራሱን ለማስተዳደር በሕጋዊ መንገድ ለመንግሥት ያቀረበው ጥያቄ ለማንነቱ መታወቅ ካቀረበው ጥያቄ ጋር የማይነጣጠል መሻት ነውም ብሏል። መብቴን ተውቻለሁ፣ ኩ በዞን ደረጃ አንደራጅም፣ ራሳችንንም በራሳችን አናስተዳድርም ብላችሁ ወረቀት ላይ ስምና ፊርማ አኑሩልን እያሉ እንደሚያሰቃዩ አብራርተዋል። ፓርቲው ሁኔታውን ሲገልጽ ከእነዚህ ግለሰቦች በኢትዮጵያ ታሪክም ተሰምቶ የማይታወቁ አረመኔያዊ ናቸው ብሏል። የጋሞ ዞን አመራሮችን ተገን በማድረግ ከቁዲፓን መርጣችኋል፣ የማንነት ጥያቄ ደግፋችኋል፣ ክብ በማለት በቁጫ የተጠናና የተደራጀ በደል መፈጸም መቀጠሉን ገልጸዋል። የጋሞ ዞን አመራሮች የሕዝቡን ማንነት ታሪክና እሴት ለማጥፋት ባላቸው ሕልም ኪ የጋሞ ዱቡሻኩ የሚባል መጤ ባህል ለማስፋፋት እየንቀሳቀሱ መሆናቸውንም ጠቁመዋል። ተልእኮ የተሰጣቸው ኃይሎች የቁጫ ተወላጆችን በገፍ አስረው ያለ ፍርድ ቤት ውሳኔና ያለ ደረሰኝ ገንዘብ አግተውና አፍነው መቀበላቸውንም ኮዴፓ አጋልጧል። ሕዝቡን ላይ እየደረሰ ያለውን ተደጋጋሚ በደል ለብሔራዊ ምርጫ ቦርድና ለኢትዮጵያ ሰብዓዊ መብት ኮሚሽን ማሳወቁን ፓርቲው ገልጿል። ነገር ግን የደቡብ ኢትዮጵያ ክልል መንግሥት የማስቆምና ሰላም የማስፈን ኃላፊነት ቢሰጠውም በሴራ ተጠልፎ የጥፋቱ አካል ሆኗልም ብሏል። የክልሉ መንግሥት የቁጫ ሕዝብ የማንነትና የራስ አስተዳደር ጥያቄ ምላሽ እንዳያገኝ ለማድረግ እየሠራ እንደሆነም ፓርቲው ይከሳል። የጋሞ አመራሮች የቁጫ ተወላጆችን ከሙያና ከኃላፊነት በማባረር የጋሞ የተባሉትን ያለ ውድድር መቅጠራቸውን የሚመለከተው አካል በፍጥነት እንዲያስተካክል ጠይቋል። ተፈናቅለዋል የተባሉ በኃይል ማስፈራቸውን የመሬት ዝርፊያ መፈጸማቸውን ሙስና ተግባራት ላይ መሳተፋቸውን ጠቁሞ አስቸኳይ ምርመራ እንዲያደርግ አሳስቧል። ፓርቲው ከእርጥብ ሳር ይዘው አገርን ሰላም በሰላም አድርገዋል የተባሉት ሰዎች ልጆችና ቤተሰቦች ናቸው ይህንን ነውረኛ ተግባር የሚፈጽሙት ከብሏል። የኢትዮጵያ ሕዝብና መንግሥት ንጹሐን ሕዝብ ላይ የሚደርሰውን በደል በአስቸኳይ እንዲያስቆም ተማጽነዋል። በመጨረሻም በቁጫ ሕዝብ ላይ የተፈጸመውን ተደጋጋሚ የመብት ጥሰትና የደረሰውን ጉዳት አጣርተው የሕግ የበላይነት እንዲከበር ጥሪ አቅርቧል። በቁጫ ራሳችሁን ጋሞ አይደለንም ብላችኋል በሚል ሰብአዊ መብት ጥሰት የተፈጸመበትን በቪዲዮ የተደገፈ መረጃ የወላይታ ታይምስ ሚዲያ በተደጋጋሚ ማቅረቡ ይታወሳል። የእናንተ የጭቁኖች ድምፅ የሆነውን የወላይታ ታይምስ ሚዲያ ስለምትከታተሉ እናመሰግናለን። ጥቆማና መረጃ በውስጥ መስመር ላኩልን። በሌላ እስክንመጣ በሰላም ቆዩ።